በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አብን በልብ ወልድን በቃል መንፈስ ቅዱስንም በስትንፋስ መስለን ምንም ላጠይቆታ አካል ሶስት ብንል በባህሪ በሕልውና አንድ አምላክ ብለን አምነን በዕለተ ረቡዕ የሚነበብ የሚጸለይ የአባታችን የአቡነ ሐብተ ማርያምን ገድል ማንበብ እንጀምራለን። ልመናው ክብሩ አማላጅነቱ በሀገራችን በኢትዮጵያ፣ በህዝበ ክርስቲያኑ ሁሉ ላይ ለዘላለም መዋድሮ ይኑርና። ከእለታት በአንድ እለት አባታችን አቡነ ሐብተ ማርያም ከአንድ ሰው ጋር ጽኑ ደዌ ታመው በአንድ ቤት ሁለቱም ተኝተው ሳሉ አንዱ በአንድ ወገን አንዱም በአንድ ወገን ተኝተው እየተያዩ ሲጨነቁ ከደዊያቸውም ጽናት የተነሳ ከመጠን በላይ የውሃ ጥም ጠናባቸው። አብሮ የታመመው ሰውዬ ረዱን በውሃ ጥም ስሞ ታታይምን ነፍሴ ከሥጋዬ ሳትለይ ይጠጣ ዘንድ ለምን ውሃ አትሰጠኝም አለው። ተላላኪውም ውሃውን አምጥቶ ቢሰጠው ያ ሰው ሰውነቱ እስከሚረካ ጠጥቶ ነፍሱን ከሞት አዳ ነው ለአባታችን አቡነ ሐብተ ማርያም ግን ትንሽ እንኳን ውሃ ሳይሰጠው ስለቀረ በዚያ ጊዜ አባታችን አቡነ ሐብተ ማርያም በእጆቹ ውስጥ ያለውን መስቀል በመሬት ላይ ጥሎ እጆቹን ወደ ላይ አንስቶ ባለ ዘመኔ ሁሉ ከእኔ ጋር የምትኖር ፈጽመህ የምታውቀኝ ቅዱስ ሚካኤል ሆይ እያለ ጮህ ጀመር። በኃይል ቃልም አሰምቶ ጮኸ። አንተ የሕሙማን ወዳጅ ያይደለ የጤነኞች ወዳጅ ነህ። ሀጣን በተርላ በደስታ ሳሉ ከሀጣን ጋር የማይረባ የማይጠቅም ፍቅርን ይፋቀራሉ። ጸዋትወ መከራና ጭንቅ ነገር ባገኛቸው ጊዜ ግን የቀደመውን ፍቅራቸውን ይተዋሉ። አንተ ግን እውነተኞች ጻድቃን እስኪገቡበት ድረስ መንግሥተ ሰማያትን የምትከፍት እውነተኛ መልአክ ነህና ወዳጄ የእግዚአብሔር ባለመዋል ቅዱስ ሚካኤል ሆይ ረዳት የሌለው እንዳልሆን በጽኑ ውሃ ጥምም ሳለው ችላ አትበለኝ ብሎ ጮኸ። ያን ጊዜ ቅዱስ ሚካኤል እየመራቸው ሰባቱ ሊቃነ መላእክት ወደ እርሱ መጡ። ሀያ አራቱ ካህናተ ሰማይና በእልፍ የሚቆጠሩ ክቡራን መላእክትም መጥተው በሚተኛበት አልጋ ዙሪያውን ከበው ቆሙ። ቅዱስ ሚካኤልም የእግዚአብሔር ወዳጅ የምትሆን ሀብተ ማርያም ሆይ ሰላም ላንተ ይሁን። የእናቱን ጡት እንዳስተውት ብላቴና ለምን ትጮሃለህም? አለው። አሁንም የጌታችን የኢየሱስ ክርስቶስ መልእክተኞች በሚሆኑ በጴጥሮስና በጳውሎስ እጅ የጌታችንና አምላካችን የመድኃኒታችን የኢየሱስ ክርስቶስን ክቡር ደሙን ቅዱስ ስጋውን ተቀበል አለው። ከዚህ በኋላ ቅዱስ ሚካኤል እንዳዘዘው የጌታችን የኢየሱስ ክርስቶስን ስጋውንና ደሙን ተቀበለ። ስጋውን ደሙን ከተቀበለ በኋላ የፍቅር ሰላምታ ሰጥተውት በፍጹም ክብር ወደ ሰማያት አድረጉ። አባታችን አቡነ ሐብተ ማርያምም በተኛበትም ቤት መዓዛው ልብን የሚማርክ ሽቱን ተመላ። የመዓዛውን ብዛት የመዋቴ አንደበት ሊናገር የማይቻል ሽቱን ተመላ። ያን ጊዜ አባታችን አቡነ ሐብተ ማርያም በሐዋርያት በጴጥሮስና በጳውሎስ እጅ በተቀበለ ስጋውና ደሙ ምክንያት ድኖ ከእንቅልፉ እንደነቃ ጎልማሳ ፈጥኖ ተነሳ። ከዚያች ቀን አንስቶም የሃያ አራቱ ካህናተ ሰማይ የሃያ አራቱን ኪሩቤል የሰባቱን ሊቃነ መላእክት በዓል ማክበር ጀመረ። የሰማዕታት አለቃ የሚሆን የቅዱስ ጊዮርጊስን የዲያቆናት አለቃ የሚሆን የቅዱስ ስጢፋኖስን የአስራ ሁለቱን ሐዋርያትና የመጥምቆ ዮሐንስ የመጥምቆ ዮሐንስን በዓል ጨምሮ አከበረ። በርሱ ትምህርት ጸንተውም በዙሪያ ያሉትንም ሕዝብ ቤተ ክርስቲያን ሕዝብ ቤተ ክርስቲያንን እየሳሙ በርሱ ትምህርት ጸንተው በዙሪያ ያሉትንም ሕዝብ ቤተ ክርስቲያንን እየሳሙ በትጋት ባሉትንም በዓላቱንም እንዲያከብሩ አዘዛቸው። ለነፍሳችሁም ለስጋችሁም ጥቅም ታገኛላችሁና የታሰሩትን በመጎብኘት የታመሙትን በመጠየቅ ያዘኑትን በማረጋጋት የታረዙትን በማልበስ የተጠሙትንና የተራቡትን በማብላት በማጠጣት በዓላቸውን አክብሩ እያለ አዘዘ። ይልቁንም የጰራቅሊጦስን በወርህ በወሩም በአምስት ቀን አምላክን የወለደች የድንግል ማርያምን ሰላሳ ሦስቱን በዓላት የሚያከብሩ ዘንድ አዘዘ። እርሱም የሚቸግራቸውን ፈቃዳቸውን እየረዳቸው ኖረ። ከእርሱ ጋር የሚኖር ቅዱስ ሚካኤል ለእገሌ ቆብህን ስጠው ለእገሌ ልብስህን ስጠው እያለ እያዘዘው ነው እንጂ እርሱ ብቻ በየጊዜው አስቦ በጎ ነገርን የሚያደርግላቸው አልነበረም ድሃውም ከደጅ ቆሞ በጮኸ ጊዜ ከመስጠት መንሳት ይገባል ለምን እግዚአብሔርን ቸል ትለዋለህ ብሎ ቅዱስ ሚካኤል ይቆጣው ነበር ቢኖርህ ስጥ ባይኖርህም እዘን እንደሰጠህ ይቆጠራልና ዝም ማለት የማይገባ ስለሆነ ተነስተ ያለህን ያህል ላንዱም ላንዱም ስል ዳግመኛም ብራ ባላ በላችሁኝም ያለውንና በወንጌል ስጡ ይሰጣችኋል ያለውን ቃሉን አስብ ይለው ነበር። ስለዚህ ቸላ አትበል፣ ስለዚህም ቸላ አትበል ስላለው እርሱም ተነስቶ ለልጆቹ ጦሙን ውሎ ምግቡን፣ ራቁትንም ሆኖ ልብሱን እንዳዘዘ ሁሉ ይሰጣቸው ነበር። ጌታ ጌትነቱን በምትናገርበት ወንጌል በመብል፣ በመጠጥ ልቦናችሁን አታወፍሩ እወቁ ያለውን አልሰማችሁምን? ያለ መጠን መብላት መጠጣት ምን ይጠቅማችኋል ብሎ እውነት ነገርን እየመከረ ያለ ፈቃዳቸው ከእህል ውሃ የሚያጾማቸው ጊዜም ነበር። ቅዱስ ጳውሎስም ከክፉ ሀሳብ ተለይታችሁ በጎ ነገርን አብዝታችሁ እየሰራችሁ በመታዛዘን ተፋቀሩ ብሏልና እየታገሳችሁ ለሰውም እያዘናችሁ እየራራችሁ ለበጎም ነገር አብልጡ። በመንፈስ ቅዱስ ሕያዋን ትሆናላችሁና ለበጎ ሥራም ቸላህ ሳትሉ መምህሮቻችሁን እርዱ። ተስፋችሁን ደጅ እየጠናችሁ መከራችሁንም ታገሱ። እንግዳ መቀበልንም እያስከተላችሁ የምእመናንን ሥራ በመሥራት ለጸሎታችሁ ጽሙዳን ሁኑ። ከሁሉ ግን የሚበልጥ ፍቅርን ያዙ። የጨነቀውን ሁሉ በመርዳት መጽዋትንም ከመስጠት በቀር ፍቅር ምንድን ነው እንዳለ እናንተም ወንድሞች፣ በነፍስ ትድኑ ዘንድ የእግዚአብሔርንም ትእዛዝ ጠብቁ። በመጽሐፉ መጀመሪያ የነገርኳችሁን የእናቱን ነገር ለመናገር እንመለስ። የደግነቷን ነገር ግን በኋላ እነግራቸዋለን እንዳል አሁንም በዚህ ዓለም እንደኖረች ገልጠን እነግራቸዋለን። ከአስር መቶ ትውልድ የሚበልጥ ደግ ጻድቅ አባ ሐብተ ማርያምን እንደወለደች ገልጸን ነገርናችሁ። አሁን ገልጸን ነገር ናችሁ አሁን ደግሞ የኑሮዋን ታሪክ እንነግራችኋለን። ባሏ ከሞተ በኋላ ለራሷ ምንም ምን ሳታስቀር ገንዘቧን እናታባ ለሞቱባቸው ለባልቴቶች፣ ለጦማ ዳሮች እና ለድሆች ጨርሳ ከሰጠች በኋላ አገልጋዮቿን ነጻ አወጣቻቸው። ከእግዚአብሔር ፊት የሚያደርስ በጾም በጸሎት እና በስግደት ሰውነቷን በምታደክም ገንዘብም በጎ ገድልን መጋደል ጀመረች። እንዲህ ባለ ገድል ሳለችም ከሰማይ እንዲህ የሚል ቃልን ሰማች። ዮስቴና ሆይ ስለ አንቺም እንደ አንቺም ላሉ ምዕመናን ወደዚህ ዓለም መጣው ሰው ሆኜም ከተወለድኩ በኋላ በየጥቂቱ አደግው በሰላሳ ዘመን በዮርዳኖስ ተጠምቄ አርባ ቀን ከጾምኩ በኋላ በቀራኒዎ ተሰቀልኩ ሞቼ ሶስት መዓልት ሶስት ሌሊት በከርሰ መቃብር አድሬ ያለመለወጥ ብርሃነ መለኮቱን ገልጬ ከተነሳውም በኋላ የነቢያትን ትንቢት ቤት በመፈጸሜ ወደ ሰማይ አድረገ። እኔን ለማገልገል ሴቶች፣ ወንዶች፣ እግሮች፣ ባሮችሽን፣ ወንድሞችሽን፣ እህቶችሽን፣ ቤቶችሽን ስለተውሽ ሰማንያ ርስትም ከተሞችን ሰባት አክሊሎችንም እነሆ አዘጋጀውልሽ የሚለውን ቃል ሰማች። ይህንን ቃል ኪዳን ከሰጣት በኋላ በጆሮቿ እየሰማችው በክብር በብርሃን በቅዳሴ በስልጣን ወደ ሰማይ አረገ። ከዚያችም ቀን ጀምሮ ከሰማይ ቃልን እየሰማች ብዙ ጊዜ ኖረች። ከዕለታት በአንድ ቀንም ከጎረቤቱ ላሞችና በሮች መጥተው የባልቴቲቱን ጎመን በልተው ስሩ እስኪነቀል ድረስ የተረፈውንም በእግራቸው ጠቅጥቀው አጠፉባት። ያቺ የጎመን ባልተቤትም ማይታ ያለዚህ የምበላው ሌላ ገንዘብ የለኝም ምን ላድርግ በማለት ቃሏን ከፍ አድርጋ በኃይል ቃል አሰምታ ጮኸች። የምበላው ጎመኔ ዛሬ አልቋልና እንግዲህ እሱ ወዲህ የዕለት ምግብን ለማግኘት እንድችል ወደ ሌላ ሀገር ይሄዳለሁ አለች ያቺ ባልቴት። እንዲህ እያለ ስታለቅስ ዮስቴና ጌታ የምትበይው ጎመን እንደ ቀድሞ የለመለመ ሆኖ ይበቅልልሻል፣ ዘወትርም ከእርሱ ትበያለሽና አይዞሽ አትዘኝ ይባያዝ ሲል ከሰማይ ቃልን ሰማች። ያን ጊዜም ዮስቴና ያችን ባልቴት ጠርታ ጎመኑ ዛሬ ፈጥኖ ይበቅልልሻልና አትዘኝ ብትላት ያቺ ባልቴት ቅዱስ ዮስቴናን እንዲህ ተረጋግጦ ተሰባብሮ ከተነቀለ በኋላ በቅሎ ይለመልማልን አለቻት። ቅዱስ ቴዮስቴናም አዎን፣ በእግዚአብሔር ትእዛዝ ፈጥኖ የበቅልልሻች ስትላት ከዚህ አነጋገር ጋራ ያለ ብስራት ያለ ስብራት ጎመኑ እንደ ቀድሞ ደህና ሆኖ ተነሳ። ይህን ታምራይ ካደነቀች በኋላ ያቺ መቤት እመቤት ቤት ዮስቴና ሆይ ከእግዚአብሔር ስልጣንን አግኝተሻልና በአንቺ ጸሎት ከክፉ ነገር ሁሉ እንድድን አስብኝ አለቻት። የቸርነቷን ነገር ሁሉ ግን በማከታተል አብዝተን በተናገርን ነበር፣ የጻድቆ የአቡነ ሐብተ ማርያም ስራ ከደጊቱ ከቅድስት ዮስቴና ስራ ጋር አንድ ስለሆነ እንዳይበዛ ባጭሩ ተው ነው እንጂ። ቅድስት ዮስቴናም ደጋጎች ስራን ሰርታ ከፈጸመች በኋላ በፍቅር አንድነት ባረፈች ጊዜ እግዚአብሔር አስቀድሞ ተስፋውን እንደነገራት ሰባቱን የአክሊላት ሽልማት የሰማንያውንም ማህጉራት ገነት አወረሳት። ንዕድ ክብርት በምትሆን በቅድስት የወስቴና ጸሎት እግዚአብሔር አገራችን ኢትዮጵያን ሕዝበ ክርስቲያንም ሁሉ ለዘላለሙ በምሕረቱ ይጎብኝን አሜን። አባታችን አቡነ ሐብተ ማርያምም ወገቡን መውጊያ ባለው ሰንሰለት አስሮ ጀርባውን ባለንጋ እየገረፈ ፊቱንም እየጸፋ ጽኑ እንባን እያፈሰሰ በመጾም ቁሞ በመጸለይ ጸንቶ ኖረ። አስቀድመን እንደተናገርን ከባህር ላይ ቁሞ አምስት መቶ ስግደትን ይሰግድ ነበር። እንዲህ ባለ ሥራ ጸንቶም ሳለ ከእለታት በአንድ ቀን ክቡር ደሙ ቅዱስ ሥጋውን ለመቀበል ወደ ቤተ ክርስቲያን ሄደ። በቅዱስ ጴጥሮስና በቅዱስ ጳውሎስ መጽሐፍ ተዘጋጅታችሁ ኑሩ ተብሎ እንደተነገረም የክርስቶስ ሥጋውን ደሙን ለመቀበል ተዘጋጅቶ በምስራቅ በኩል ቆሞ ሳለ ወንጌል የሚነበብበት ጊዜ ሲደርስ ያልተማረ ቄስ የክርስቶስ ጌትነቱን የምትናገር ወንጌልን ሲያነብ ወዮሴፍ ብሲሃ ለማርያም ጻድቅ ውእቱ ሲል በሰማ ጊዜ አባታችን አቡነ ሀብተ ማርያም ከቄሱ አፍ ይህንን ንባብ ሲሰማ ደንግጦ ወንጌል ወደሚነበብበት ስፍራ ሄዶ የሚያነበውን ቄስ ገሠጸው። ወዮሴፍ እሰ ፈሃሪሃ ለማርያም ጻድቅ ውእቱ በል እንጂ ብሲሃ አትበል ብሎ መከረው። ቄሱም አባ ሀብተ ማርያም እንዳዘዘው ከስህተቱ ወደ ቀና ንባቡ ተመለሰም። አባ ሀብተ ማርያም ወንጌሉን አስነብቦ ከፈጸመ በኋላ በፊት ወደ ቆመበት ስፍራው ተመለሰም። ያን ጊዜ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ለአባ ሀብተ ማርያም ተገልጾ ሀብተ ማርያም ሆይ ወዮሴፍ ብእሲ ፈሃሪሃ ለማርያም ጻድቅ ወቱ ያልከውን ወደጅ አመሰገንኩ። የእናቴን የማርያምን የድንግልናዋንም ንጽሕና ስላከበርክ እኔም በመንግሥተ ሰማያት ፈጽሜ ያከብርሃለሁ። የደጋጎች ልጆች ይከብራሉ ተብሎ እንደ ተጻፈም የእርሷ ክብር የእኔ ክብር አይደለምን? አለው። ወዳጆቼ፣ አሁንም ጌታችን ኢየሱስ ክርስቶስ የእናቱን የድንግልናዋን ንጽሕና እንደምን ፈጽሞ ማክበርን እንዲወድ እናስተውል። የድንግልናዋን ንጽሕና የሚንቁትንና የሚያቃልሉትንም እንደምን ፈጽሞ አይነቅፋቸው? የመጽሕፍትን ቃል ቸል የሚሉትንስ መንግሥተ ሰማያት ከመግባት እንደምን አያርቃቸው? በወንጌል ያለውን ትርጓሜ ያለውን ትርጓሜውን ሳያውቁ ያልተካከለውንም ንባብ ይዘው የሌላውን ልጆች የኢየሱስ ወንድሞች በማለት ለራሳቸው እንደሚመቻ አድርገው ትርጓሜ አበጅተው የሚክዱትን እንደምን አይነቅፋቸው? አሁንም ዮሴፍ ብእሲሃ ለማርያም የሚሉትን ለያቸው እንጂ አትተዋቸው። እንዲህ የሚል ጽሑፍም ብታገኝ እንዳይኖር እርሱን ፍቀህ ፋሪሃ ለማርያም የሚለውን ጻፍ ብሎ ካዘዘው በኋላ ጌታ ሰላምታ ሰጥቶት በክብር በብርሃን በቅዳሴ በስልጣን ወደ ሰማይ ዐረገም። አባታችን አቡነ ሐብተ ማርያምም ከፈጣሪው ጋር ፊት ለፊት ቀርቦ በተነጋገረ ጊዜ ፊቱ በመንፈስ ቅዱስ ብሩህ ሆነ። ሙሴ ከፈጣሪው ጋር ፊት ለፊት በተነጋገረ ጊዜ በፊቱ ብርሃን እንደተሳለበት ከቤተ ክርስቲያን ሲወጣ ያዩት ሰዎች የፊቱን ብርሃን አይተው መቅረቡን ፈርተው አደነቁ። የእስራኤል ወገኖች የሙሴን ፊት ገልጦ ማየት እንዳልተቻላቸውም፣ እንደዚሁም ሁሉ የአባታችን የአቡነ ሐብተ ማርያምን ፊት ገልጠው ማየት አልተቻላቸውም። እንደሚገባ እናቱ ድንግል ማርያምን ስላከበረለት ጌታችን ኢየሱስ ክርስቶስ በቸርነቱ ወዶ ፈጽሞ አክብሮታልና አባታችን አቡነ ሐብተ ማርያም ፊቱ በሰው ፊት ብርሃን እንደተሳለበትን ባወቀ ጊዜ ከበዓቱ ገብቶ አቤቱ ጌታ ኢየሱስ ክርስቶስ ሰውርልኝ እንጂ በሰው ፊት ክብሬንና አትግለጥብኝ በቸርነትህ አድነኝ ብሎ ጸለየ። እንዲህም ብሎ በጸለየ ጊዜ በእግዚአብሔር ፍቃድ የፊቱ መልክ ተለውጦ እንደ ቀድሞ ሆነ። ይህን ያለ ከሰው ዘንድ ጥፉ ውዳሴ ከንቱ ፈርቶ ነው። ከዕለታትም በአንድ ዕለት እሁድ ቀን ከቤተ እግዚአብሔር ገብቶ ክቡር ደሙን ቅዱስ ስጋውን ተቀብሎ ወደ ቤቱ ተመለሰ። እንዳስለመደም ቃሉን ከፍ አድርጎ ወንጌልን ሲያነብ ምራቁ ካፉ ወጥቶ ምድር ላይ ቢወርቅበት ደንግጦ ስለ ከበረ ቁርባን በመስቀሉ ምራቁን ከናፈሩ አንስቶ አንድነት ጎረሰው ተቀበለው። ያን ጊዜ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በሚያስደነግጥ ግርማ ተገልጦ ሐብተ ማርያም ሆይ፣ በአንድ ሰዓት ውስጥ ሁለት ኃጢአት ሰራህ አለው። አንዱ ስጋውን ደሙን ከተቀበልክ በኋላ ጮኸህ ወንጌልን ታነብ ዘንድ ማናዘዘ፣ ሁለተኛ ለቄስ ሳትናገር የወደቀውን ምራቅ ከአፈሩ ጋር አንስተ ትጎርስ ዘንድ ማንገድ አለ። አሁንም ስለ በደልክ ራስህን ለካህን አስመርምረህ እልፍ ስግደት ስገድ አለው። ጌታም ይህን አዞት ተሰወረው። እርሱም በስንፍና የፈጣሪን አሳዘንኩት ብሎ ጽኑ ልቅሶውን እያለቀሰ ተነስቶ ከቄሱ ዘንድ ሂዶ የሠራውን አጢአት ሁሉ አስተካክሎ ለቄሱ ነገረው። ቄሱም አባታችን አቡነ ሐብተ ማርያምን በደሉ ቀላል ነውና፣ ሦስት ጊዜ ስገድ አለው። እርሱም እሺ ብሎ ጌታ የእልፍ ስገድ ብሎ እልፍ ስግደት አዞኝ ነበር ቄሱ አሳንሶ ሦስት ስገድ ሶስት ስግደት ሰጠኝ ምን ላድርግ ብሎ እያዘነ ከርሱ ተለይቶ ሄደ። ይህን ብሎ በሐዘን ራሱን አዘን ብሎ ሳለህ ዳግመኛ ጌታችን ኢየሱስ ክርስቶስ ተገልጦ የቄሱን ቃል እንዳትተው ለራስህ እወቅ አለው። ቄሱ ካዘዘህ በላይ ሌላ አትጨምርም አለው። ቄሱ ያዘዘህ ይበቃሃልና እኔ ያዘዝኩህን ስግደት ተወው ይቅርብ። ዳግመኛም እንዲህ አታድርግ። አባታችን አቡነ ሐብተ ማርያምም መንግሥት ይክበር ይመስገንና እሺ ለቃልህ እታዘዛለሁ ብሎ መለሰ። ከዛች ቀን በኋላ ክቡር ደሙን ቅዱስ ሥጋውን ተቀብሎ እየፈራ እየራደ ተጠንቅቆ በታቅቦ ይኖር ነበር። የአባታችን የቅዱስ አቡነ ሐብተ ማርያም ልመናውና ክብሩ ረዴትና በረከቱ የአባታችን የአቡነ ሐብተ ማርያም ልጆች ከምንባል በክርስቲያን ሁሉ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 በደለኛና ሁሉን በአማላጅነቱ የምታስምር በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ እናቱ በቅድስተ ቅዱሳን በድንግል ማርያም ጸሎት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ አገራችን ኢትዮጵያን ሕዝበ ክርስቲያንን ሁሉ በቸርነቱ ይጠብቀን። አሜን። የአባታችን የቅዱስ አቡነ ሐብተ ማርያም ረዴትና በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኖር። አሜን። አቡነ ዘበሰማያት